ከድንብል አልጋ ምን ሆናችሁ ነው? ብቻ እንዳትይኝ። ለምን ስለማልነግርሽ እኮ። ለምንድንነው የማትነግረኝ? ምንም የሚነገር ነገር ስለሌለ። ምናሴ፣ እማዬ በቃ ተይኝ። አንተ ልጅ ቆይ፣ ከድንብል አልጋ ሌላ ነገር ጀምረህ እንዴ? ምን አይነት ነገር? እኔ ምን አቅልልሃለሁ? ፍቅር ምናምን፣ ምናልባት እማዬ። ምን እያልሽ ነው? እንዴት ታዲያ? ግራ ገባኝ እኮ። ምንድነው እንደዚህ? የት እንደነበርች አውቄያለሁ። እሺ የት እንደነበርኩ ንገረኛ። በአንቺ ቤት በቃ ተደብቃሽ ሞትሻል።

ከተደበቀች በኋላ አንቺ ጋር ምን አደረገች? በጣም ፈርታ ነበር። የሆነችውን ነገር ግን ልትነግረኝ ብዬ ስጠይቃት ልትነግረኝ አልቻለች። ወይዘሮ ሜላት ወይዘሮ ባዮሽን እንግዲህ ባለፈው ክፍል ላይ ሽጉጥ አውጥታ እያስፈራራቻት ነበረ። ታዲያ እሷም ያንኑ ቦዲ ጋርዷን ጠርታ እንዲከታተልላት እንዲሁም ደግሞ በቃሉ የሚባለው ሰውዬው እንዲከታተልላት አድርጋ ነበረ። ወይዘሮ ባዮሽ ዛሬ ላይ ታዲያ ወይዘሮ ባዮሽ የቀጠረችው ቦሊጋርድ አቶ በቃሉ ሲከታተለው ስለነበረ ወይዘሮ ባዮሽን እንዲያጠፋለት ጠይቆታል። እሱም ታዲያ በሚሰጠው ብር ብር ብቻ ነው እንጂ የምፈልገው ለስራ ጣጣ የለውም በማለት መልሷል። ወይዘሮ ባዩሽን ተፈለክ ይገላታለሁ እንደፈለክ አደርጋታለሁ ሲለውም ለአቶ በቃሉ ነግሮታል። ወይዘሮ ሜላትም ታዲያ አንድ ሰው እንደሚከታተላ ስላወቀች የወይዘሮ ባዩሽ ቦሊጋርድ እንደሆነ ወይዘሮ ባዩሽን ማስጠንቀቂያ ሰጥታታለች። ሀና እና በቸምቹ ፍቅር አሁን ላይ ሁለት ልብ ብትሆንም የስራን ትወደዋለች ቸምቹ ታዲያ አሴ ሀናን በጣም ይወዳታል፣ ግን ደግሞ እሷን ደስታ መቃረን አይፈልግም። ሆኖም ግን አሁንም ላይ ባገኘችው ቁጥር ደስታሽን እንጂ መጥፎ ነገር ማየት አልፈልግም፣ ለዛም ነው ደግሞ የማፈቅርሽ በማለት ነግሯታል። ሜኒሳ ባለፈው ክፍል ላይ ድንብላልን ሲከታተላት ነበር ለማን ምግብ እንደምትወስድ ማንጋር እንደምትገናኝ እየተጠራጠረ ስለነበረ ተከታትሏት ከእርግብ ጓደኛ ጋር ከቸምቹ ጋር ሲያያት ግን በጣም ተናዶ ወደ ቤት ተመልሶ ነበር። በቤት ከተመለሰም በኋላ ከእህቱ ጋር ሰላም፣ ምን ሆነ ነው ጎረምሳው ስትለውም ከእህቱ ተጣልቷል። ሰላም፣ ጤና ይስጥልኝ ክብራንና ክብሯን፣ የቻናሌ ቤተሰቦች ሰላማችሁ ይብዛ። ባላችሁበት ላይክ፣ ሰብስክራይብ፣ እንዲሁም ሸርባ ማድረግ አበረታቱኝ እያልኩኝ ኖላዊ ክፍል ክፈል አንድ መቶ አስራ ሶስት ላይ ነን። ታዲያ ምንስያ ምንን ምናሴ ከውጭ በንቴ ሲገባ ሳሎን ሰላም ቁጭ ብላ ነበረ። ታዲያ ወንድም የምን ሆነ ነው ብላ ስትጠይቀው ደክሞኝ ነው ተኝ፣ አታናግሪም በማለት ቁጭ ላል። ታዲያ የት ነበርክ ስትለው እዚህ ሰፈር ነበርኩ። እዚህ ሰፈር ከሆንክ ታዲያ እንዲ ሊደክምቻልክ ብላ እሷም ትናገረዋለች። አሞኛል በቃ ተይኝ ሲላትም፣ ወይኔ ወንድሜ ታመሃል በማለት ጠጋ ብላ ስትነካካው ትኩሳት የለህም ግን ምን ሆነ ነው ስትለው አንቺ አሁን ታላቅ እህት ነሽ ይ በቃ ተይኝ ብሎ ወደ መኝታ ቤቱ ጥሏት ገብቷል። ወይዘሮ ሜላት ሜሮንን ጋተ ወይዘሮ ሜላትም ሜሮንን ጋር ተገናኝተው ታርገብ ጋ እንዴት እንደተዋወቁ እየጠየቀችስ ነበረ ነበር ታዲያ ሜሮንም ወይዘሮ ባዮሽ ግቢ ተከራይታ እዛ እንደተዋወቀች እና እዛም ደግሞ የክፉ ቀኗ እንደረዳቻት እየነገረቻት ነበረ። ከወጣች በኋላ እስከኔ ጋ ስትላት እኔ ጋ ነበረች ለተወሰነ ጊዜ። ታዲያ የተፈጠረውን ነገር ንገሪን ስላት ልትነግረኝም አልቻለችም። ደግሞ ጥሩ ልጅ እንደሆነች ትነግራታል። ታዲያ የተፈጠረውን ነገር እናንተ ቤት ድረስ ሄዳ እንዳጣራላት ልካይ ነበረ እኔም ትርቀኝ ስላልፈለግኩ መጥቼ ሰራተኛችሁን አነጋግሬያት እናንተም እቤት አልነበራችሁም በማለት ነግራት አለ ወይዘሮ ሜላ። ታዲያ እኛ የት ሄድን ስትላት እሱን አላውቅም ግን ደግሞ ከዛም በኋላ ነው ወርቅ እንደያዘች ይገባኝ። ወይዘሮ ባዩሽም አሳልፌ እንድሰጣት ጠይቃይ ነበረ። ታዲያ እኔም በብር ተደራድሬ ብር ሰታኝ እሷን አሳልፌ እንድሰጣት ስለነገረችኝ በዛን ሰዓት ነበረ ፖሊስ የያዘን ብላም ትነግራታለች። ታዲያ ይህንንም ለመናገር ብር ጠይቃ ስለነበረ ለጊዜው እንጂ ብላ አንድ የታሰረ ብር አውጥታ ሰጥታታለች ወይዘሮ ሜላት። ታዲያ በዛን ሰዓት ነበረ እኔን ስታስፈራራ የትናት ብላ ልት በሽጉጥ አውጥታ ስታስፈራራኝ ፖሊስ የያዟት የያዘንም ትላለች። ታዲያ አሁን የትናት ስትላት አሁን ግን አላውቅም እኔ እስር ቤት ሆኜ ጥቂት ገንዘብ ካስቀመጥኩት ይዛ ጠፍታለች በማለት ትነግራታለች። ታዲያ ጥቂት ገንዘብ ማለት ሁሉንም አልወሰደች ብሽም ማለት ነው ስትላት እኔ ሳቃት እርግብ ሊእባም ውሸታም አልነበረችም በማለት እሱን ታዩና ይልቁንስ ዋናውን ነገር ልንገርሽ ወይዘሮ ባዩሽ ብቻዋን አይደለችም ከኋላ ሌላ ሰው አለ እስር ቤትም እየተመላለሱ የሚጠይቃት ሰው ነበረ ስለዚህ ብትጠነቀቅ ይሻላል ብላ ለወይዘሮ ሜላት ሜሮን ትነግራታለች ታዲያ ሜሮንም ብድግ ብላ ስትሄድ ወዴት ነው ትላታለች። ወይዘሮ ባዮሽ በደንብ እንዳችን ባላውቃት ጓደኛሽ ግን ከኋላዋ ትልልቅ ሰዎች እንዳሉ ትነግራታለች። ወይዘሮ ባዮሽም ኮርማዋ የጠበቃል ነበር ሰፈር እንዴት ብለህ ብለህ ደግሞ አንተ ኮርማ ሰፈሬ ድረስ ትመጣለህ በማለት ጠይቀዋለች። እሱም እንዴት ነሽ ባዮሽ በ ለምን ፈልጌ ነው ሰፈሬ ድረስ የመጣሁ በማለት ስትናገረው ብፈልግ ስሷ አንቺን ፈልጌ ነዋ በማለት ይነግራታል ታዛዝ መናልካንተ ስትለውም ወዲያው ዞር ያለ ቀልድ ያክል ነው ይላታል። ያገኘው አዲስ ነገር አለ ወይ ብላ ስትጠይቅ የመጣሁት ወይዘሮ ሜላትን ልጠይቅሽ ነበር። ስለ ወይዘሮ ሜላት ምን አይነት ሲነዝ ልቀይ ልታገባት ነው ወይ ብላ ጠይቋለይ። ከሆነች ምን ችግር አለው በማለት ምን ይቀልድባታል። አንተ ሰውዬ ልትቀልድ ነው እንደዚህ ድረስ የመጣው በማለት ወይዘሮ ባይሽን ቁጣን ትሰነዝራለች። ታዲያ ሴትዮ አደገኛ ብጤ መሰለችኝ? ስለ እሷ ልጠይቅሽ ነበረ አመጣቴ ተይቅርታ ጋ ይላታል። እኔ እኮ በድብቅ ተከታተላት ነው እንዲያልኩህ ስትለውም እኔ መከታተሌን ደግሞ ደርሳበታለች ሴትዮ አደገኛ ሳትሆን አትቀርም በማለት ይነግራል። ታዲያ እንደዛማ ከሆነ መሞታ ቀርቧል ማለት ነው ትለዋለች። ማለት ሲላትም ወይዘሮም ይላት በጣም አደገኛ ሴት እንደሆነች ስትነግረው እኔ መሞት አልፈልገውም ቢቀርብኝ ይሻለኛል ብሎ ይነግራል። ታዲያ የእሷ መከታተል ካቆም እኔ ደፋለሁ። እኔናንች አብረን ነው የምንሰራው፣ ምን እያልሽ ነው ሲላት እኔ እንድትከታተልልኝ እንጂ ገንዘብ የሚካፍልህ ፍራቻህን መተ ልትነግረኝ አይደለም ብላ በጭፎት ትናገረዋል። እኔናንች አብረን እየሰራን እንደዚህ ሆን ነበረበት ወይ ሲላትም ሚስጢሬን እንደ ኮምፒውተር ከጫንኩብህ በኋላ እንደዚህም ወደኋላ ማፈግፈግ አይቻ። ታዲያ ወደኋላ የምታፈገፍግ ከሆነ የእኔ ጥይ ከጀርባ ይጠብቀሃል ትልና ተነስታ ትሄዳለች። ታዲያ እሱም ከሄደች በኋላ እንደዛ ነው ብለሽ ነው እኔ ካልከደልኩሽ አንቺ ትገልኛለሽ፣ በማለት እራሱን በራሱ እያወራ ነበር። ምናሴም ታዲያ በድንብላት የተነሳ ቻምቹን ስላየው አብሯት ለእርግብም አብራት አቀብላለች፣ በማለት በጣም ተናዷል። ወደዛ ሁለት እዚህ እያለ በክፍሉ ሳለ ሀናም ትመጣለች። ታዲያ ለሀና ሰላም እየነበረች የነገረች ደውላ ልጁ ታሟል ምን እንደሆነ አላቅም በማለት ደውላላት ነበረ ታዲያ በርከፍታ ስትገባ ወደዛ ነው ወደ ሲንቆራጠር ታገኘዋል ታዲያ ምን ሆነ ነው ምናሴ ስትለው ምን ሆንኩ ይላታል ሰላምዬ እኮ ደውላ አሞታል ብላይ ነው የመጣው ስትለው እሷን ታምኛታለሽ ወይ እሷ ኮ አማኔ ልኞች እንጂ እሷን አትታመችው በማለት ይናገራል ታዲያ ምን ሆና ነው ታማሉኩ ብላይ ነው ስትለው እሷን ታያት ባግሽ በማለት ታዲያ ምን ሆነን ስትለውም፣ ተውጭ ስመጣ ሳሎን አገኘዋት ለምን ሰላም ሳትለኝ ብላ በዛ ነው የተጠናደደችው ይላታል። ታዲያን ተውጭ በፀሐይ ምን ትሰራለ ብላ ስትጠይቀውም? ማን እንዳየው ልንገርሽ። ታዲያ ድንብላል ከእርግብ ጋር ግንኙነት አለ ብዬ ስጠራጠር እንደነበር ታቂያለሽ እንዴ ስላትም፣ ከቤት ስትወጣ ምግብ የምታቀብልበት ቦታ ተከትያት ሄድኩኝ። የት ለእርግብ ስትለውም፣ አረ አይደለም ያው በይው ግን በማለት ማን እንደምትወስድ ታቂያለሽ ለእርግቁ ፍቅረኛ ለማ ለቻምቹ ስትለው፣ ቸምቹ ነው ደስሙ እኔ ዘሪሁን ሲባል ነው የማውቀው ሲላትም፣ እርግጠኛ ነው ወይም ስትለው፣ አዎ ይላታል። አናገርከው ስትለው፣ ምን አናግረዋለሁ አይቼው ተመለስኩ በማለት ሲነግራትም፣ ወይኔ ጉዴ ትላለች። ታዲያ የሆነውን ሳታስረዳው ለምናሴ በር ከፍታ ትጥላው ትወጣለች። በአንድ በኩል ደግሞ አሴ መንገድ ላይ ቁጭ ብሎ መንገድ ላይ በየጫረ ቁጭ ብሎ ነበር። ታዲያ ይህን አባትም ሲመጡ መንግስት ያልሆንለትን በንዚል ማውጣት አንተ ለብቻ ተይዞሃል ይሉታል። ታዲያ ሀሳቡንም ቁፋሮውንም ተይዞሃል በሰላም ነው ግን ሲሉት፣ አዎ ደህና ነኝ ይላል። ታዲያ ረበሽኩህ እንዴ በማለት እንዴ ምን አድርገው ለመሆኑስ ምሳ ሳብልታል ብለው ሲጠይቁት ምሳም እንዳልበላ ሲነግራቸው ሃንዬ ቆንጆ ምግብ ሰርታል ና ወደ ቤት እንሄድ ይሉታል። አሁን እኮ ከዚህ ስትሄዳ አይቻታለው ይለዋል። አሴም ታዲያ ታሀንዬ ጋር ቀወረዳችሁ መሰለኝ ሲሉት እሱን ሱ ፋዘርዬ በማለት ይመጣል። ታዲያ እርሱ እንደውትና የቸንቹ ነገር በጣም እያስጨነቀኝ ነው፣ አጎቶም እየደወለ ፈልገው እያለኝ ነው ከየት ላግኘው። ታዲያ ስልኩ ካልሰራ እንደምን ታደረጋለ ሲሉ ስልኩማ ይሰራል ግን ደግሞ አያነሳውም ታዲያ አጎቱን ገንዘብ እንደላከለት ነግሮኛል፣ ሲለው እሱማ ጥሩ ነው በህይወት አለ ማለት ነው። ታዲያ ደጋግመ ስልክን ከደውልለት ያነሰዋል በማለት ያህን አባትም ይናገራሉ። እሱ መሳስጨነቀኝ ግን ደግሞ ከእርግብ ጋር ከታየ ተባባሪ ነው ተብሎ ፖሊስ ያስረዋል ሲል፣ ታዲያ ምን አለበት ቢታሰርስ እውነታውን አረጋግጠው ያስወጡት። ታዲያ ፋጀርም ያህን አባት ከኑግ ጋር የተገኘ ሰሊጥ አብሮ አይወቀጥም፣ ስለዚህ ፖሊሶቹም አጣርተው ከእሷ ጋር እንኳን ቢያገኙት አጣርተው ይለቁታል፣ በማለት አሴንም ያበረታቱታል። ድንብላልም ከቸምቹ ጋር ስትመለስ ጉሮሯን ያንቃታል። ታዲያ የት ነበርሽ? ያይለሽበትን ተናገሪ በማለት እኔ ምንም አላደረግኩም፣ ምን ፈልጌ ነው ከኔ ትለዋለች። ከእርግብ ፍቅረኛ ጋር እንደነበር ሳይችሻለው አተዋሽ በማለትም ቢቆጣትም ቢያንቃትም ልትናገር አልቻለችም ድንባላል ታይነ ተሳስቶ ሊሆን ይችላል በፍጹም የምትለውን ሰው አላቅም ስትለውም ታይኔ ሌላ ልትዋሽ ነው ወይ በማለት በጣም ቢቆጣትም ልትነግረው ስላልቻለች በንዴት ጦፏል። ቻምቹም ከጓደኞቹ ጋር ጎዳና ላይ ካገኛቸው ጓደኞቹ ጋር እንጨት አንድደው ጎዳና ላይ ቁጭ ብለው እየጨፈሩና እየዘፈኑ ነበረ እየተቀባበሉ እየዘፈኑ ሶስት ሆነው ሁለት ጓደኞቹ አዲስ ያገኛቸው ታዲያ ሸምቹ አሴን ጆሮን ስታገኝ አንተ ጠፍታ ነበር በማለት ባለፈውም እየተናገሩት ነበር። ታደርሃው ሲጠናበት ከነሱ ጋራም ያገኘውን እየበላ ነበረ። ከጆሮና ከነሃና ጋር ተሸሸ በኋላ የተደበቀበት ቦታ ሊገኝ አልቻለም። አሴና ፋዘርም የሃና አባት ሲፈልጉት ቢቆዩም ቢዞሩም ሊያገኙት አልቻሉም። እሱ ግን ከጓደኞቹ ጋር ሆኖ አጎቱም ሲደውልለት የተወሰነ ብር እንዲልክለት ስለጠየቀው አጎቱ ደግሞ ያለበት መዋቅ አለብኝ በማለት በጭንቀት ውስጥ እንደሆነ ለአሴና ለሀና አባት እየተናገሩ ነበር። ሀናን ከመኝታ ቤት ቁጭ ብላ ሰላም እየጠበቅቻት ነበር። ታዲያ ለምን አልተኛሽም ስትላት እህቴን ትቼ ትላለች። እኔ እየጠበቅሽ ነበር ወይ በማለት ስጠይቃትም አዎ እህቴን ትቼ እንዴት ልተኛ በማለትም ታዲያ ምነግርሽ ነገርም አለኝ ኤዝራ ብላ ምን ስትላት

ታዲያ ጎዳና ላይ ምን ሆነ የወደቀው ስትለውም ያደገው ጎዳና ላይ እንደሆነ ግን ደግሞ አጎቱ ድንገት መጥቶ ጥሩ ሕይወት አሳይቶት እንደሄደ ለዛም ለእርግብ ብሎ ታዲያ እርግብ ብዬ አልሄድም አልኩት። ልውሰድም ሲለኝ አሜሪካን ይህ ሀበልም የእሱ ማስታወሻ ነው። ለዛ ነው እየራበኝ ያልሸጥኩት በማለት ለድንብላል የነገራትን እያስታወሰች ነበር። ነበር ማለት ስትለው መቶ ነበር ተመልሶ ሄደ። ታዲያ እንደዚህ ስምት አድርጋኝ የት እንዳለች አላውቅም፣ ጠፍታለች ይላታል። የትናትም ስትለው ግን ደግሞ በአሁኑ ሰዓት የተረዳሁት ቢኖር ሰው ማለት በጣም ከባድ ነው። አይዞህ ፈጣሪ አለ እኮ ሰው ቢጥልህ ፈጣሪ አይጥልም እያለች እያበረታታችሁ እንደነበረ በፍቅሩም ሳትያዝ አትቀርም ድንብላል ላክ ያለንን ነገር የሚወስድብን የተሻለን ነገር ሲያዘጋጅልን ነው በማለትም እያበረታታችሁ

ስላለቻት ነበር ይህን እንደዚህ ያለቻት ያች የተረገመች ልጅ ናት፣ ይሄ ሁሉ ጦስ ውስጥ የከተተቻት እንጂ እሱ መልካም ሰው ነው፣ በማለት ድንብላልም አድናቆቷ እንድገልጽ እና ካወቅሽ አሳየኝ የምትዩ ለፖሊስ ልታሳዩ ነው ወይ ስትላት፣ ኧረ በስመ አብ ብላ ለዛ ነበር ከቤተሰቡ ፍቺ በፊት ያገኘውት እሱን ነው መልካም ልጅ ምንደሆነ አውቃለሁኝ። ለኔም ብሎ መስቀልና ፎቶን ለመቀበል ብሎም እንደቀረባት አውቃለሁኝ በማለት ግን ደግሞ በጣም ነግሬ ነው የማገናኝች ስትላት እንደናፈኩትም ንገሪው በማለት ሀናም ትነግራታለች። እንደዚያ ከሆነ እንግዲያው እሱን ጠይቄው አገናኝሻለሁ በማለት አሳይሻለሁ ያለበትን በማለት ድምብላልም ምሽት ባየሽና ሜሮንም ተገናኝተው የምነግርሽ አሁን ሳይሆን ሌላ ቦታ ነው ትላታለች። አውቀዋለሁኝ ግን ደግሞ እዚህ ቦታ ላይ አልነግርሽም ትልቅ ጦስ ውስጥ ነው የከተሽን ስትላት፣ እኔም ብለሽ ሳትሆኝ እርግምን ብለሽ ነው እዚህ ጭቃ ውስጥ የገባሹ በማለት ባየሽም ትናገራታለች። ከዚህም በኋላ የምንገናኘው በምሽት ነው። ለምንም ስትላት ፍም ብለሽ እሺ በይኝ፣ ለምንም ብለሽ እንዳትጠይቂ በማለት ሜሮም ትነግራታለች። ታዲያ እርግብንም አስጠግቼ ጉድወንኩ በማለት ሜሮንም ትነግራታለች። ታዲያ ሌሊት እኮ ነው የአንቺ ስራ እንጂ እኔ የእንቅልፌ ሰዓት ነው ስትል፣ ሴተኛ አዳሪ መሆኔ ልትነግሪኝ አቀዋለሁ ትላታለች። አሴና የሀናም አባት ጨምቹ ፍለጋ ስታክቷቸው አንድ ቦታ ላይ ያረፍሏቸው ነበረ። ታዲያ ሴም ይህ ልጅ የምን ውስጥ ገብቶ ነው አሁን ሰለቸኝ ሲል ለምን ይሰለችኋል? ሲሉትም ይኸው ጠብ ላቤን ጠባርጌ የገዛው ጫማ ራሱ ሊያልቅ ነው በማለት ይናገ እሱም አምን አለበት ጫማው ቢያልቅ ጫማ የሚገዛ ዘመድ አለ አሜሪካን በማለት እሱ ጥቃ ልጁብኛለሁ አይደለ እያለ ወዲያው ስልክ በመሀል ይደወልለታል። ሀና ነበረች። ታዲያ ሀና ናት ሲሉት አንሳው ሲሉትም አላነሳውም። አንሳው ብዬ ያለው ሲሉት ወዲያው ያነሳና ለምንድን የፈለገችው ሲሉት እኔ ብቻ ነው የፈለገችው ፋዘርዬ አብረህን አብር ሄዳለው ሲሉት ነበር። እንደዚህ እያላቸው ለምን ሲሉም እኔ እንጃ ይላል። ድንብላልም እትዬ ፈለጉኝ ብላ ወደ ሰልፍ ስትመጣ ምንሳን ስታይ ትደነግጣለች። ለምን ደነገች? ምንሳን ስታይ ምን ሆነሻል ብላ ስታፋጥጣት ምንም አልሆንኩም። ታዲያ ለምን እሱን አጠየቁም? የሆነውን ነገር ስትልም ምን ሆናል ምንሳ ምን ትሆናቸዋል ብላ ስትጠይቅ ምንም አልሆንም ብሎ ምንሳም ታጠገቧ ተነስቶ ይሄዳል። ብላም ስትጠይቃት እኔ ምን አውቄ፣ እንደቀና አባወራ እኮ ነው። ገና ከበር ላይ ስገባ ያነቀኝ እሱን ጠይቁት በማለት ድንብላልም እኔ እኮ ፈጣሪ ነው አቦይ ናቸው ያዳኑኝ፣ እንጂ አንቆ ገሎ የነበር በማለት ትናገራለን። ታዲያ ከኔ የተደበቀ ግንኙነት አላችሁ ወይ ብላ ወይዘሮ ሜላትም ትጠራጠራል። ወይዘሮ ሜላትም ከምናሴ ጋር ገብታ ልጠይቀው ስትገባ፣ ታዲያ እንደ አልነግርሽ ምንም እንዳጠይቂ፣ ታዲያ ፍቅር ብጤ የጀምረሃል፣ እንዲ አንተ ልጅ ምን ሆነ ነው ብትለውም ሊነግራት አልቻልም። እንደውም ጥሎ ወጥቷል ከክፍል ምናሴም ሲመጣ ሰላም ብሎ ሳይላት ቁጭ ሲል ሰላምታ የለም ወይ ብላ ልታቅፈት ስትልትል ስትል ቁጭ ይልባታል። እንዴት ነሽ ሲላታል በቃ ትለዋለች አሁን ደግሞ እንዴት ነሽ ሲላት በቃ በማለት ምን ማለት ነው ለሰላምታ እንኳን በደንብ ሰላም አትለኝም ወይ ስትለው በቀረብኩሽ ቁጥር እያፈቀርኩሽ እንደነበር ታውቂያለሽ ታዲያ ለማንኛውም የመጣሁት ስለ ቸምቹን ልናወራ ነው ትለዋለች። ቸምቹን አገኝሽው ወይ ሲላትም የሆነ ቦታ ታይቷል እኛ ቤት ያለችው የምትሰራው ልጅ ድንብላል እንዳየችው ትነግረዋለች ታዲያ ውሰችኝም ሲላት ልትነግረኝ አልቻለችም ግን ደግሞ እሱን ጠይቄ ለነግርሻለሁ ብላኛለች። ከነገርኩሽ ሊቀየመኝ ይችላል በማለት ፈርታ አልነገረችኝም ትለ። ታዲያ ወይኔ በግድዬ እንዴት ደስ ይላል፣ በህይወት አለ ማለት ነው ብሎ ሲደሰት አንድም ነገር አለ እንኳን ደስ ያለ ልበል ትለዋለች። ምን የጀምቹ መገኘት ነው ወይ ሌላ? ሲላት ከኤዝራ ጋር ተጣላል ምን ይልና ወዲያው ደግሞ ታዲያ እናንተ ስለተጣላችሁ እኔ ደስ የሚለኝ መሰለሽ ወይ ብሎም ቁጣውን ነበር የምትፈልገው ስትለው፣ እኔ እኮ ጆሮ ነኝ የአንቺን ደስታ እንጂ ሀዘንሽን አልፈልግም በማለት ታጠገቧ ምድ አዲያስም የሚወዱትን ደስታ ማየት እንጂ የሰውን እንባ ማየት አይደለም በማለት ንዴቱን ገልጾላት ታጠገቧ ጥሏት ሄዷል። የዛሬ ቪዲዮ ላይ አብቅቷል። ተቸምቹ ጋር ሲገናኙ ይሆን? ቀጣይ ቪዲዮ አብረን እናያለን። ላይክ፣ ሰብስክራይብ በማድረግ አበረታቱኝ እያልኩ መልካም ቆይታ ይሆኑላችሁ። ወዳችኋለሁ